ሲፈጠር ሲፈጠር ሴት አርጎ የፈጠረው ሲያስጠላ ደግሞ ለዚህ ቁመት ነው የምትለካው። ቁመቱ ሲያስጠላ መጀመሪያ አንድ ላይ ነው እንጂ የምንለካ ምን ነው

ሰላም ሰላም፣ ደይናችሁ ድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እኔ ደህና ነኝ። ማታችልም በህይወቴ ብዙ ነገር አጋጥሞኛልና አሁን ለእናንተም ያለሁበትን ነገር ማሳወቅ ስለፈለግኩ ነው። እና ደግሞ ይሄ ቻናል አበጋሪቱ የእኔ የኔ እንዲሆን እፈልጋለሁ። እና ዴቭንም ልቀበለው እፈልጋለሁ። እሱ አይ የሚል ከሆንም ደግሞ እኔ በራሴ መንገድ አገኘዋለሁ። የምሬ ነው። ያው ዛሬ እንግዲህ እህቴ ጋር ነው አብሬ የመጣሁት። ያ አታውቃትም። በጥሩ ነገር ባገናኛችሁ ባስተዋወቃችሁ ደስ ይለኝ ነበር። በመጥፎ ነገር ቢሆንም አሁን እስኪ ተዋወቋት። እሺ፣ እንዴት ናችሁ? እንግዲህ በጥሩ መንገድ ብንተዋወቅ በጣም ደስ ይለኝ ነበረ። ያ አልሆነም፣ ችግር የለውም። አሁን ጥሩ ስሜት ላይ ስላልሆንኩኝ ብዙ ነገር አላችሁም፣ ሌላ ጊዜ በሰፊ እንተዋወቃለን። የምታያቸውን ቢያቸው ነው። ወደ ጉዳይ እሺ ፋሚሊ፣ ያው ብዙ ነገር ተፈጥሯል። እስኪ ግን ምንድን ነው እሺ የምናደርገው? ምን አገባሽ አንቺ? እኔ የፈለኩትን ነገር አደርጋለሁ። የፈለኩትን እኔ እኔ ማድረገውን ታደርጊያለሽ አንቺ ሰምተሽ ያው። እሺ አሁን ራሱ እንደው እዚህ ምንድነው የሚያንቀጠቀጥሽ? እኔ ናት። ምን ሆንሽ? ቢተገላገልሽ እኮ ያማታ ምንም ነገር ማለት አልችልም። ኤልዳና ምንድን ነው የፈለግሽው? አይ እሺ ቆይ እኔ ላይ አሰብሽው ሀሳብ አለ እንዴ? ምንም ነው እንደዚህ ወንድ ቀረ ተብሎ እንደዚህ ያን፣ ቆይ አንቺ ከዚህ በላይ ምናምን ነው

ትንሽ አሁን በጣም ይዘረጋጋል። ሞክር ምን ማለት ነው? ነው አሁን የተቀየረው? ድሮ እንዴት ነበር? እስኪ ንገሪ። በእናት አላም ሁሉ ነገር ተበላሽኮ። ወይኒ ጉ ፈልክ ልጅ መመለስ ትፈልጋለች መመለስ ትፈልጋለች። እንደዛ አይደለም እና ምንድነው? ምን ነገር እኮ አላልኩኝም እዩቺ ኤልዳና ነኝ። ይችልኝ እሺ ነው። ንገሪ። ቆይ ቆይ፣ ምን ስለሆነ ብቻ ነው እሱ እኮ አይቼዋለሁ። ያረጉ እያጫወታት ነው አይደለም። እና ካቲያ ምን ማለት ነው? የተፈጠረውን ነገር እንወቀው። ምንም ኤልዳና፣ እውነት እኔ እጂና እስቺ ቢሻላቅም፣ አሁን ግን የምሬ ነው። በእውነት ለእሱ ያሰጉት ላንቺ ነው የማረገው እጂ። እሺ ምክንያት ይኖረዋል። ምን ምክንያት ይኖረዋል? በጣም ባለዬ ሴሰኛ ስለሆነ ነው እንጂ ምን ምክንያት ይኖረዋል? ወይኔ ጉዲ ቆንሺ ከማፍቀሩ አንች ጠፋኝ። አንቺ እኮ ምንም አጠፋሽ እያልኩሽ አይደለም። አንቺ ምንም አላጠፋሽም ነገር እንጂ መጀመሪያ ልጅ እንደማይሆንሽ ገና ሳየው ቀልብ የሚስተካከል የለም ምንም ምንም ነገር ወንድ ቆሻሻ ነው ባለጊ ወይ ነገሩ፣ ተይ። ችግር የለውም ቆሻሻ የትም ነው የማይገባው። እንዴት ሴት ልጅ ሩም ድረስ እየወሰደ ቁመት መለካከት ምን ቆሻሻ ቢሆን ነው? ቆሻሻ ደስተኛ ምን እስር ቤቱ ነው በጣም ሰው ረው ኧረ በእናትህ ዝም በይ፣ የማንነት እንደሆንሽ ስላላወቅ እኮ ነው የቆሻሻ። ገና ችግር የለውም ነገሩ ፋሚሊ ብቻ እናንተ ተጎንሆን ይናግዙኝ እንጂ ሌላውን ተውት፣ ችግር የለውም ግየምትውነገር ካለች አትራሪ በእናትሽ ኤልዳና አታናጅኝ፣ በየሱስ አሁን ደግሞ ጭራሽ ለእሱ የሆነ ረሂ ረሂ ምናምን ምናምን ዛሬ እሰራለት አለው። እባክሽ ምንም ነገር እንዳታረጊ በእግዚአብሔር። ኧረ እየለመነች ነው። ወይኔ ጉዴ እግዚአብሔር ለሱ እኮ አይደለም፣ እና ለኔ ብለሽ ነው። አ ለኔ ለዛ ለሴት አንስ እኔ አሁን እዚህ በጣም በእውነት ምን ማለት ነው። ምንም ወይ እሺ እንደ ፍቅረኛ

ጥሻት እግዚአብሔር። እሺ እንደሽ በመድኃኔዓለም ፋሚሊ እንደዚህ አታስጨንቂያቸው። ምንድን ነው የሚጨነቁት? እርግጠኛ ነኝ እነሱም እንደዚህ አይነት ስሜት እንዳላቸው እርግጠኛ ነኝ። ወይኔ ጭራሽ። እኔ ማረጋውን አረጋለሁ። አንድ ጥያቄ አልፈልግም። ማረጋውን

ማንነት ሽን አላውቅም ግን፣ ጭራሽ ደግሞ እየሰማሽ ነው አይደለም? ዝም እሺ። ምንም ነገር የምታውቂው ነገር ምን ነገር የለም። በቃ በኔና በሷ መካከል ነው፣ ምንም ሰው ነው

እየው አስኩት፣ እህት አንድ ነገር እንዲሁ እንደሆነ እኔ የፈለኩትን ነገር እሆናለሁ። ልሁን አልፈሽ ተቀመጪ እንጂ እሺ። አሁን አስረዳኝ እስኪ ልስማ፣ አስረዳኝ እስኪ እ የእኛ ጡመት ለኪ ስንት ሴት ለካ። እባክህ እና በልና ትግም አበልና ይሄን። አሁን አንተ ወንድ ነህ፣ ወንድ ሆነህ ነው እ ይቼ ነው የመሰለሽ? አንድ ፍሬ ስለምትወድ እ ቤተሰብ የላትም ብለህ ነው? እህት አላት። እሺ እህት አላት። ድሮም አልወድም ነበር ሴት አውቀው አንተ ወንድ ነህ። እሺ፣ እሺ በደንብ ለምናት፣ ይቅርታ ጠይቃት። የፈለኩትን አድርጌ ረቃን፣ ለምናት፣ ይቅርታ ጠይቃት። ደግሞ ጭራሽ ቁጭሽ ይላል ማለት ነበር። አስኩን እስኪ ሻሶ

በእኔና በእሷ መካከል ምን የምታቀው ነገር የለም። በቃ ጣልቃ አትግቢ። እስኪ ማነቀው ነገር አስፈደግሽ ይኸውልሽ፣ ውሀ እንደዚህ ስለረጨሽብኝ ሽጉጥ ይዘሽ ስለአስፈራራሽኝ አይደለም እሺ። ፍቅር ማለት ነው በጣም ብዙ ቻሌንጆች አሉ። እውነት ስለ ፍቅር ታውቃለሽ? ይኸውልሽ፣ አዳምጪኝ፣ የምነግርሽን ስሚ። በመካከላችን ያለውን ነገር አታደፍርሽ። ሌላ የማይሆን ነገር ውስጥ አትግቢ።

አብረን ነበር እንዴ? በመካከላችን ጭራሽ አሁንም ታስባለህ? የጋራ የሚባል ነገር ሂዳችሁ ዩቲዩብ ነበር ወሰደ ለና ነገር አስረጃት ምን? አሁን ደግሞ የምፈልገውን ነገር ደግሞ አገኛለሁ። በጉልበት አይደለም በፍቅር ነው። ስንት ነገር አሰልፈለ በፍቅር እኮ ጠይቄያለሁ፣ ግን አንተ ምንም ትቀያንስ ሰው አይደለህም። ይሄ ነገር በጣም ነው የሚጸጽት።

በቃ እየነገርኳችሁ በፍቅር ነው ምንም ነገር ሚሜራዚ ሳላስቡ ጠለሺ ምናምን አስረሺኝ እንደዚህ ለፋሚሊዎች እንትን ማለት አይጠበቅብሽም። በፍቅር ሰተን እኮ የነ የመጣውን ነገር አይተዋለ። ይህ ጀብደኝነት እኮ አደለም ይሄ እኮ ትልቅ እኮ ቢግዲል አደርጋችሁት እኮ ምንድን ነው ነገር ለህቴና ለቤተሰቦች ቢግዲል ነው።

አሁን ላጠፋት ነገር ይቅርታ በል። ኩበስ ይቅርታ በለኝ። በላት በላት በላት። ይቅርታ በደንብ ስላደረኩሽ ነገር በሙሉ ልብሽን ስለሰበርኩት ይቅርታ በል። እያንዳንዷ ቃል ነው የምትለው። በል ልብሽን ስለሰበርኩት ይቅርታ። ካሜራው እያየ ዙር አቡ፣ በደንብ ዙር። ስላደረኩሽ ነገር ስላደረኩሽ ነገር በጣም በጣም ከልቤ ከልቤ ይቅርታ ይቅርታ እኔ አንቺ ላይ ያደረኩት ነገር ሁሉ

ማለት ነበረ እታቂ እንደሱ ቆይዶ ይበና ሲል ዛን እማትረባነ እሺ፣ አያችሁ፣ ታሪለ ያዛግሙ ነው እንደ ወንድ የሚያደርገው ወንድ አይደለም ጭራሽ። ከመቼ ጀምሮ እንደ ተቀየረ እኮ ግራ። ይሄ ሲፈጠር ሲፈጠር ሴት አርጎ ነው የፈጠረው። ሲያስጠላ ደግሞ። ለዚህ ቁመት ነው ይሄ፣ ነው ቁመቱ ሲያስጠላ። ተነሳ ተነሳ እንጂ